ብላ ዝም ብለህ ዝም ብለህ ዝም ብለህ። አሁን እኛውን ምን የሚሉንን። አሁን የፍቅር መቀስ የሚባለው እኮ እንደኛ አይነት ነው አደለም? ኧረ እናቴ እነሱ ምንም አይሰቡም? ኩር ብትልባቸው እራሱ አይሰቡም አይሰሙ። አሁን ሌላ ታሪክ ውስጥ ናቸው።

ያንቺን ነገር ውሃ ይብላው። እንዴ እንዴ ያባያባች እንዴ! እነዚህን እንኳን ብትጠይቁ ይቆምባት ነበር አፈርት እነዚህን ባሳያት ኑሮ ረገኝ እንደዚህ አይነት ነገር ፍቅር ምን አንተ ጥሩ ነው አልከኝ በባለፈው